ሰላም ሰላም ጤና ይስጥልኝ ቅዱሳን እንደምናላችሁ? የጌታ ሰላምና እናጸጋ ይብዛላችሁ። አሁን ከእግዚአብሔር ቃል የምንመለከተው ያለው በራዕይ ምዕራፍ 15 ላይ ነው ያለ ነው። በዚህ ምዕራፍ ላይ የምንባለፈው የተማርነውን ለማስታወስ ያህል ሰባት ማህተሞች እንደተፈቱ ተነጋገርን። ሰባቱ ማህተሞች ሲፈቱ ሰባተኛው ማህተም ላይ ሰባት መለከቶች ከውስጡ ይወጣሉ። ሰባት መለከቶች ከተነፉ በኋላ ደግሞ ሰባት ጽዋዎች ይለቀቃሉ። ስለዚህ ሰባት ሰባት ሰባት ትመለከታላችሁ። የዮሐንስ ራእይን ስታጠኑ ቁጥሮች ሲደጋገሙ ታያላችሁ። ሰባት ቁጥር በጣም ተከታትሎ ተከታትሎ ይመጣል። ይህ የሚያሳየው የነገርን ሙሉነት ወይም ነገሮች ወደ ሙላት መድረሳቸውን የጽዋ መሙላትን የእግዚአብሔርን በቃ የነገሮች ኮምፕሊትነስ ሙሉነትን የሚያሳይ ነው። ስለዚህ ሰባት ማህተሞችን ጨርሰ ተመልክተናል ሰባት መለከቶችን ተመልክተናል። ዛሬ ጨረፍ አድርጌ ልገባበት የምፈልገው ምዕራፍ 15 ላይ ሰባቱ ጽዋዎች የሚከፈቱበትና ሰባት መላእክቶቹ ተጠርተው ሰባት ጽዋ ተሰጥቷቸው የእግዚአብሔር ፍርድ በምድር ላይ ኃይለኛ የሆነ ፍርድ ሲለቀቅ ትመለከታላችሁ። ይሄ በመከራው ዘመን መጨረሻ የሚሆን ነው። በመከራው ዘመን መጨረሻ ላይ የሚሆን ነው እና እነዚህ ሰባቱ መለከቶች በምድር ላይ በጣም ታላቅ መከራ ይሆናል። በዚህም ህዝብ ላይ ቁጣ ይመጣል ብሎ መጽሐፍ ቅዱስ በሉቃስ 21 አካባቢ የነገረን ጥቅሶች አሉ። መጨረሻው መጀመሪያዎቹ ጽዋዎቹ ወደ መጨረሻ ላይ ነው የሚመጡት፣ መለከቶቹ ወደ መጀመሪያ ላይ ነው የሚመጡት። አሁን ያለንበት ዘመን ማቴዎስ 24 እንደሚነግረን የምጣር መጀመሪያ ላይ ነው ያለ ነው። ይሄ የምጣር መጀመሪያ ነው ነገር የምጣር የሚደመደመው እውነተኛው ምጥ ሲመጣ ነው። የምጣር ሲጀምር ነው። ይሄ እየጀመረ ያለ ኮንትራክሽን የጀመረበት ይመስላል። ስለዚህ ምጥቀት ከመምጣቱ በፊት የምጣር ይጀምራል። የተለያዩ ምልክቶችን ትመለከታላችሁ። ይህንን ትንሽ ነካክቼላችኋለሁ ባለፉት ቪዲዮዎች ላይ ስለዚህ ምጥቀት ይመጣል። ከምጥቀት በኋላ የሚመጣው የመከራ ዘመን ነው። የመከራው ዘመን በሁለት ይከፈላል፣ ማህተሞች እና መለከቶች ከምዕራፍ ስድስት እስከ ዘጠኝ ላይ ምን ታገኟቸዋሉ። ስለዚህ ከምዕራፍ 69 ማተሞች መለከቶች ተከፍተዋል። አሁን የምትመለከቱት ምዕራፍ 15 እና 16 ላይ ጽዋዎቹን ትመለከታላችሁ፣ እና ጽዋዎቹ እያንዳንዳቸው የሚያሳዩአችሁ የባቢሎንን ውድቀት ነው፣ የባቢሎንን መፍረስ ነው። ታላቂቱ ባቢሎን ስትወድቅ ወይንም የዓለም ሲስተም ሲፈራርስ ትመለከታላችሁ። ከዛ የምትመለከቱት የመከራው ዘመን የሚያልቀው በአርማጌዶን ሲሆን ነው። አርማጌዶን የሚሆነው መጨረሻ ላይ ነው። ትምህርቱን እየገየ ደመደምን ስንመጣ ትመለከቱታላችሁ። ሞስት ፕሮባብሊ በሚቀጥሉ ሳምንታቶች እንማራለን። አይለፋችሁ። ከዚህ በኋላ ያሉት ትምህርቶች በጣም ቁልፍ ናቸው እና ከአርማጌዶን በኋላ የሚሆነው ጌታችን ኢየሱስ ክርስቶስ ዳግም ምጽአት ይሆናል። ወይም አርማጌዶንን ኢንተራፕት አድርጎ በአርማጌዶን መደምደሚያው ላይ ጌታችን ኢየሱስ ክርስቶስ በክብር ይመጣል። ጌታችን ኢየሱስ ክርስቶስ ከመጣ በኋላ በምድር ላይ ራእይ ምዕራፍ 20 እንደሚነግረን ሺህ ዓመት ይሆናል። አንድ ሺህ ዓመት ጌታችን ኢየሱስ ክርስቶስ በኢየሩሳሌም ይገዛል፣ ይነግሳል። ከዛ በኋላ የሚሆነው ዘላለም ይከተላል። ሺህ ዓመቱ ያልቃል፣ የነጭ ዙፋን ፍርድ ይሆናል። ከዛ ዘላለም ይሆናል። ምዕራፍ 21ና 22ን የምናገኘው ደሱ ሲሆን ነው ማለት ነው። ስለዚህ ቁጣዎች ይወርዳሉ፣ ጽዋዎች ይወርዳሉ። ምዕራፍ 15 ቁጥር 1 ላይ ሌላም ታላቅና ድንቅ ምልክት በሰማይ አየሁኝ የእግዚአብሔር ቁጣ በእነርሱ ስለሚፈጸም ኋለኞቹ ሰባት መቅሰፍቶች የያዙ ሰባት መላእክት ታዩ ይላል። አሁን እየተናገረ ያለው ምንድን ነው? ኋለኛ ምልክት የኋለኛ መጨረሻ የመቅሰፍቶች የመደምደመ የሆነ መለከቶቹ ያላሳዩትን ወይም ደግሞ እንትኖቹ ተራ በተራ ማህተሞቹ ያላሳዩትን፣ መለከቶቹ ያላሳዩትን አሁን ተጨማሪ የሆነ ታላቅና ድንቅ ምልክት በሰማይ ነው የሚለው። ለዚህ ይህ የሚያሳዩ ምንድነው የሆነው? የእግዚአብሔር ቁጣ በእነርሱ ስለሚፈጸም ማለት የእግዚአብሔር ቁጣ የሚደመደምበት ተከማችቶ ተከማችቶ ተከማችቶ በሰው ልጅ ላይ የመጨረሻ እርምጃ እግዚአብሔር የሚወስድበት የእግዚአብሔር ቁጣ ይሄኛውን ባህሪ ነው። ብዙ ጊዜ አዲስ ኪዳን ላይ ሰዎች ከመስበክም ከማስተማርም ዞር የምንለው እግዚአብሔር ይቆጣል ወይ? ስለ እግዚአብሔር ቁጣ ሲነገር ሰዎች ብዙ ኮንፈተብል አይሆንም፣ አይስማማቸውም። ነገር ግን የእግዚአብሔር ቁጣ በእነሱ ስለሚፈጸም ወይም ስለሚደመደም ኋለኞቹ ሰባት መቅሰፍቶች የያዙ ሰባት መላእክት ታዩ ይላል። እነዚህ መላእክቶች ሲመጡ በእጆቻቸው ላይ ለእያንዳንዳቸው ጽዋዎች ተሰጣቸው። ስለዚህ ምንድን ነው የሚያሳያቸው? ፍርድ ወደ ምን ሆኗል ማለት ነው፣ በስሏል። በቃ ማቹርድ ሆኗል። የእግዚአብሔር ጽዋ ሞልታለች። እግዚአብሔር ታግሶ ታግሶ ታግሶ የመጨረሻውን ፍርድ የሚሰጥበት ሰዓት ደርሷል። ስለዚህ ይህን ፍርድ እስከሚመጣ ድረስ ማንም ወደ መቅደስ አይገባም። ስለ ሰማይ መቅደስ ነው የሚናገረው። ስለዚህ አሁን የንስሐ ጊዜ አይደለም፣ አሁን የፍርድ ጊዜ ነው። እግዚአብሔር ታጋሽ ነው ነገር ግን እግዚአብሔር መታገሱ ሰዎች እንዲድኑ ነው እና የእግዚአብሔርን ትዕግስት ሰው ሊንቀው አይገባም። ሁለተኛ ጴጥሮስ ሦስት የሚነግረን ይህንን ነው። እንደውም እብራውያን ላይ ምን ብሎ ይናገራል? በሕያው በእግዚአብሔር እጅ መውደቅ የሚያስፈራ ነው ይላል። ይሄ ማለት በእግዚአብሔር ፍርድ ማለት ነው፣ በእግዚአብሔር የቁጣ ፍርድ፣ በእግዚአብሔር ጃጅመንት ውስጥ መውደቅ የሚያስፈራ ነው። የፍርዱ ሰዓት ከደረሰ በኋላ መለኮታዊ ምሕረትን ለመፈለግ አሁን ጊዜው ዘግይቷል። የሰዎችም ልብ ደንድኗል፣ ገንትሯል። እንደውም ትመለከታላችሁ ቁጣው እየባሰ ሲመጣባቸው መሳደብ ሁሉ በእግዚአብሔር ላይ ሁሉ ስድብን ይናገሩ ነበር። ልባቸው ዘግቷል፣ እግዚአብሔርም ሰማይን ዘግቷል። አሁን የእግዚአብሔር ቁጣ ሰዓቱ ስለደረሰ ጽዋው ሞልቷል፣ ጽዋው በምድር ላይ ሊፈስ ነው። ስለ እግዚአብሔር ቁጣ ትንሽ ብንነጋገር ደስ ይለኛል። አንዱ የእግዚአብሔር ባህሪ ልናውቀው የሚገባ ነገር እግዚአብሔር ጻድቅ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ፍቅር ነው። እግዚአብሔር መሐሬ ነው። እግዚአብሔር ሮሮ ነው። እግዚአብሔር ደግሞ የሚቆጣ ማምላክ ነው፣ የሚቀጣ ማምላክ ነው፣ የሚፈርድ ማምላክ ነው። ሰዎችን ከገደለ በኋላ ወደ ሲኦል መላክ የሚችል እሱ ነው እና እሱን ፍሮት ብሎ መጽሐፍ ቅዱስ ያስተምረናል። ስለዚህ ስለ እግዚአብሔር ቁጣ ስንነጋገር የእግዚአብሔርን እስከ ቴዎሎጂካል ቁጣ ወይም ደራዝ ኦፍ ጋድ፣ የእግዚአብሔር ቁጣ፣ ይህ ትንቢታዊ የሆነ በዘመን መጨረሻ የሚፈሰው የእግዚአብሔር ቁጣ የጌታ ቀን፣ የጌታ ቀን፣ የጌታ ቀን ተብሎ በነቢያት የሚታወቀው ወይም የተነገረው ትንቢት፣ መጽሐፍ ቅዱስ እንደሚነግርን የበጉን ቁጣ እግዚአብሔር የሚገልጥበት ወይም ደግሞ እግዚአብሔር ዓለምን የሚበቀልበት ጊዜ ታግሶ ምሕረቱን ሰጥቶ ጸጋውን ሰጥቶ ልጁን ሰጥቶ ነቢያት ልኮ ቤተ ክርስቲያን ልኮ ወንጌል ተሰብኮ የሰዎች ልቦች በደነደንበትና እንደውም በእግዚአብሔር ላይ ባመፁበት ሰዓት ላይ እግዚአብሔር በቃ የሚልበት ሰዓት አለ። በቃ አለቀ። ማኔ ቴቀል ፋሬስ ብሎ እግዚአብሔር እንደፈረደ ልክ እንደዛ እግዚአብሔር ታግሶ ታግሶ ይፈርዳል። ጊዜ ይሰጣል፣ የንስሐ ጊዜ ይሰጣል። ለምንድን ነው እግዚአብሔር የዘገየው? ለምንድን ነው ጌታ ማይመጣው የምትሉ ሰዎች ጌታ ቢዘገይ ምሕረቱ ነው፣ ብዙዎች እንዲድኑ ስለሚፈልግ ነው ይላል መጽሐፍ ቅዱስ። ለዚህ በዘመኑ መጨረሻ ላይ የሚፈሰው የእግዚአብሔር ቁጣ፣ የእግዚአብሔር ፍርድ፣ የጌታ ቀን ተብሎ በሚታወቀው በዛ ትንቢት ውስጥ ትመለከቱታላችሁ። የበጉ ቁጣ ዓለምን እግዚአብሔር የሚበቅልበት ጊዜ ነው ሰዎች ከእግዚአብሔር ለመሸሸግ ወደ ተኮረብቶች፣ ወደ ዋሻዎች የሚሮጡበት እግዚአብሔር ግን የሚያሰቃይ ቁጣ የሚበቀልበት። እንደገና ደግሞ እንደም ሰዎች ከእግዚአብሔር ቁጣ ከመሸሻቸው የተነሳ ቁጣውን መቀበል ስለማይፈልጉ አለቶች በላያቸው ላይ እንዲወድቅባቸው እንደሚጮሁ ራእይ ምዕራፍ 6 ከ16 እስከ 17 ላይ ትመለከታላቸው። ተራሮች በላያቸው ላይ ውደቁብን ከበጉ ቁጣ ወደ ትንሽሽ የሚሉ ንስሐ አይገቡም። ከቁጣው መሸሽ እንጂ ንስሐ መግባትን አይፈልጉም። የህይወት አረማመዳቸውን መለወጥ አይፈልጉም። ንስሐ ገብተው ከእግዚአብሔር ጋር መታረቅ እስከ መጨረሻ እግዚአብሔር ድል ሰጥቷቸው ነበረ። ስለዚህ ይሄ እስካቶሎጂካል ራዝ ኦፍ ጋድ ይባላል። ሌላው እግዚአብሔር ቁጣውን የሚገልጥባቸው መንገዶች አሉ። ይሄ ካታክሌዚም በዛ አይነት አባባሎች አሉ። በአደጋ ወይም ደግሞ በጣም ከፍ ያለ አስደንጋጭ አደጋ በመፍጠር ለምሳሌ በተፈጥሮ አደጋዎች ሄሪኬን፣ ቶርኔዶ፣ አውሎ ነፋሶች ይሄ አንዳንድ ጊዜ ይሄ ማድስላይድ የጭቃ ናዳዎች፣ የደን ቃጠሎች፣ የሚደረመሱ ጉድጓዶች፣ እንደነዚህ እንደ ሱናሚ አይነት ነገሮች ትትልቅ ህዝቦችን ብዙ ህዝብን በአንድ የሚያወድሙ ትትልቅ አደጋዎችን በማስነሳት እግዚአብሔር አንዳንዴ ቁጣውንም ይገልጣል። ሁሉ አደጋ እግዚአብሔር ነው ወይ አላልኩም። ሊሆንም አይችልም። ነገር ግን እግዚአብሔር አንዳንዴ በተፈጥሯዊ አደጋ ቁጣውን ይገልጣል። እግዚአብሔር ምድርን እያናወጠ ምድርን እያንቀጠቀጠ ቁጣውን ይገልጣል። ግፍ ልክ በቃ በምድር ላይ ሲበዛ እግዚአብሔር ጃጅመንትን ማምጣት ይጀምራል። ስለዚህ ይሄ አንዱ ምልክት ነው። በአደጋዎች በተለያየ አይነት ተፈጥሯዊ ያልተለመዱ ነገሮች ሆነው በምድር ላይ አንዳንድ አደጋዎች ይፈጠራሉ። የህዝብን አቴንሽን የሚስቡ ናቸው። ታስታውሱ እንደሆነ በዘኍልቍ ምዕራፍ 16 ከ31 ጀምሮ እስከ 35 ባለው ክፍል ላይ ስታነቦ የቆሬና ግብረአበሮቹ ይላል መጽሐፍ ቅዱስ ቆሬና ግብረአበሮቹ አመፅን ያደርጉ ነበረ። አመፃቸው በሙሴ ላይ ነበረ፣ እና ሙሴን ተዳፈሩ የእግዚአብሔርን ሥርዓት ተዳፈሩ። ከዚህ የተነሳ የእግዚአብሔር ቁጣ በላቸው ላይ ሲመጣ ላንድ ስላይድ ነው ያደረጋቸው። ተደረመሰና መሬት እንዳለ ዋጣቸው፣ እንዳለ ከነ ልብሳቸው ወደ ሲኦል ወረዱ ብሎ መጽሐፍ ቅዱስ ይነግረናል። ስለዚህ ዘኍልቍ 16 የሚያሳየን እንደዚህ አይነት የእግዚአብሔር በቃ አደገኛ የሆነ አስደንጋጭ የሆነ በአደጋ የሚገለጥ የእግዚአብሔር ቁጣዎች አሉ። ይህን ስል ደግሞ ሌላም አለ። ሌላው ደግሞ አንዳንድ ጊዜ ኮንሲኮንሻል ራስ የሚባል አለ፣ ወይም ደግሞ መዘዝ በመዘዝ ምክንያት የሚመጣ የእግዚአብሔር ቁጣዎች አሉ። ምን ማለት ነው? እግዚአብሔር ለእኛ ባሳወቅን የህይወት ገጽታዎች ማጨድና መዝራት በዚህ ህይወት ውስጥ የተለማመድ ነው። አንዱ ነገር ምንድን ነው? ሰው የዘራውን ያንኑ ያጭደዋል። ስለዚህ መዘዝን ተከትለው የሚመጡ የእግዚአብሔር ቁጣዎች አሉ። የዘራውን ተከትለን ሰው ክፋት ነፋስን ዘርቶ አውሎ ነፋስን ነው የሚያጭደው። አንድ ስንዴ ዘርቶ መቶ ስንዴ ነው የሚያጭደው ወይም ደግሞ አንድ አስር ብትፈትኑ ሜዳውን ሁሉ የሚሞላ ይሆናል። ስለዚህ የምንዘራው ነገር ሁሉ ትንሽ ብትመስልም የምናጭደው ግን ብዙ ይሆናል። ስለዚህ እግዚአብሔር ለዘመናት ታገሳቸው ሰዎች የዘሩት ክፋት እየበዛ መጣ። አመፅ በዛ፣ ሰዶማዊነት በዛ፣ ክፋት በዛ፣ ወንጀል በዛ። በቃ ኃጢአት ምድርን አንገፈገፋት። ስለዚህ ተፈጥሮ ሁሉ እየተናገረ ነው የአየር ንብረቱ እየተናገረ ነው። ምንም በሉት፣ ምንም ሳይንቲፊክ ስም ስጡት እናንተ ወይም ይስጡ ሌሎቹ፣ ምንም ብለው ይጥሩት፣ የእግዚአብሔር ቁጣ አንዱ የሚመጣበት መንገድ በአደጋዎች ይመጣል። ወይም ደግሞ የተፈጥሮ አደጋዎችን፣ አንዳንዱ ደግሞ ይሄ ኮንሽን ራስ ያልኳችሁ መዘዝ የሚያስከትለው ቁጣ በዘራ ነው የሚመጣ ቁጣዎች አሉ። ስለዚህ ማጨድና መዝራት አንዱ የህይወት መርህ ነው። ከዚህ የተነሳ እግዚአብሔር ቁጣ በምድር ላይ ይወርዳል። የዘራነውን እናጭዳለን፣ ከዘራነው በላይ እናጭዳለን፣ ከዘራነው በኋላ እናጭዳለን። ጊዜውንም እንድትለዩት ነው። የዘራነውን ነው የምናጭደው። ሰው ስንዴ ዘርቶ በቆሎ አያጭደው። ክፋትን የዘራ ክፋትን ነው፣ አመፅን የዘራ ሞትን ነው የሚያጭደው። ወገኖች፣ ከስጋ የዘራ መበስበስን ያጭዳል ነው የሚለው ከዘራ ነው ደግሞ በላይ ነው የምናጭ ነው። አንድ ዘርተን ስልሳም መቶም ስልሳም አፈራ ነው የሚለው መጽሐፍ ቅዱስ። እንደገና ደግሞ ከዘራ ነው በኋላ ነው የሚበቅለው። ስለዚህ ጊዜ ወስዶ ከሌላ ጊዜ በኋላ ያለፈው ትውልድ የዘራው በዚህኛው ትውልድ ላይ እንዲበቅል ጊዜ ወስዶ የሚበቅሉ ነገሮች አሉ። ስለዚህ የዘራነውን እናጭዳለን እና ምን እንደምንዘራ እንጠንቀቅ። እኛ የምንዘራ ወደ ልጆቻችን እንዳይሄድ ልንጠንቀቅ ይገባል። ጽድቅን ዝሮ መልካምነትን ዝሮ ፍቅርን ዝሩ፣ እግዚአብሔርን መፍራት ዝሩ፣ ትህትና ዝሩ፣ እግዚአብሔርን የሚያስከብረው ዝሩ። ስለዚህ ዘራችሁም የተባረከ ይሆናል፣ የምትዘሩት ሁሉ የተባረከ ይሆናል። ስለዚህ እግዚአብሔር አንዱ በመዘዝ የሚያስከትለው ቁጣዎች አሉ። በሐዋርያ ስራ ላይ ሄዳችሁ ስትመለከቱ አናንያና ሰጲራ በሞት ሲቀጡ ትመለከታላችሁ። ይህ አይነቱ ሞት ያመጣው መንፈስ ቅዱስን በዋሹበት ነው በውሸት ምክንያት የዘሩት ውሸት ሲበቅል ፍርድ በእግዚአብሔር ጀጅመንት ላይ ሲወድቁ ትመለከታላችሁ። አንዱ የእግዚአብሔር ባህሪ አባት ስለሆነ ይቀጣል። እኛንም ይቀጣናል። ከዓለም ጋር ግን እንዳንኮንን፣ ከዓለም ጋር አደለን። የሚቀጣን የቤተ ክርስቲያን ሌላ ነው። ይሄ ግን ዓለምን የመቅጣት ጉዳይ ነው። ሌላው እግዚአብሔር ቁጣ አይነት ደግሞ አባንድን የምንትራዝ የምንለዋለን። ምን ማለት ነው? የመተው ቁጣ እግዚአብሔር አባንደን ሲያረግ ሲተወን ዘመሲል በተለይ ላላመኑ ሰዎች በጣም አስፈሪ ቁጣ እግዚአብሔር ዘመሲል ነው አለ እግዚአብሔር ከሰው እግዚአብሔር ከሕዝብ እግዚአብሔር ከአገር ሲርቅ፣ እግዚአብሔር ለኃጢአት አሳልፎ ሲሰጥ በጣም አደገኛ ፍርድ ነው ወገኖች። ይሄ የሚከልለውን ጸጋውን እግዚአብሔር ሲያነሳ፣ የሚከልለውን ጸጋ እግዚአብሔር ሲያስወግድ አስፈሪ የቁጣ ሁኔታ ይሆናል። ስለዚህ የመተው ቁጣዎች አሉ። አንዳንድ እግዚአብሔር ዝም ብሎ አሳልፎ ለማይረባብሮ አሳልፎ ለፈቃዳቸው አሳልፎ ወንዶቻቸው በተፈጥሮ እንደ ተፈጥሮ ከሴቶቻቸው ጋር መኖር መጋባት ሲገባቸው ወንድ ከወንድ እንዲገባ ሰው ከእንስሳ እንዲጋባ ነውር ክብር የሆነበት ወደዚህ አሳልፎ የመስጠት ነገር ትመለከታላችሁ። በሮሜ አንድ መጨረሻ ላይ የዚህ አይነት ቁጣ እንዴት እንደተገለጠ ትመለከታላችሁ። የመተው ቁጣ ነው ይሄ። እግዚአብሔር ሲያዝም ትቶ ይሄዳል። ይሄ ደግሞ በጣም አደገኛ ነው። ሶሳይቲ ወይም ህብረተሰብ አሳልፎ ይሰጣል፣ ለክፉ ባህሪው አሳልፎ ይሰጣል፣ ለኃጢአቱ አሳልፎ ይሰጣል፣ ለአመፃው እርስ በርሱ እንዲባላ፣ እርስ በርሱ እንዲጠላላ፣ በቃ አሳልፎ ይሰጠዋል። ታግሶ ታግሶ ታግሶ እግዚአብሔር መፍረድ ይጀምራል። አሁን ያለንበት ዘመን ወደዛ የሚንደረደርበት ዘመን ይመስላል። ሌላው አይነት ቁጣ ደግሞ ኤተርናል ራዝ የምንለዋለ ኤተርናል ራዝ ወይም ደግሞ ዘላለማዊ ቁጣ ይሄ እግዚአብሔር የእግዚአብሔር የመጨረሻው ቁጣ ያለ ጸጋ በሞቱ ሰው ላይ ወደ ዘላለማዊ ሲኦል በተላኩ ጊዜ የሚሆነው ይሄ አይነቱ ቁጣ ነው ኤተርናል ራዝ ዘላለማዊ ቁጣ ዘላለማዊ አባንደንምንት ሰዎች አንድ ጊዜ በዚህ ስም እንዲድኑ ወንጌል ይሰበክላቸዋል ነገር ግን ወንጌልን ካልተቀበሉ በመጨረሻው በዚህ ኤተርናል ራስ ውስጥ ወይም ቁጣ ውስጥ ይወድቃል። እግዚአብሔር ይፈርድባቸዋል፣ ወደ ሲኦል ይገባሉ። አንዳንድ አስተማሪዎች ሲኦል የሚባል የለም የሚሉ አሉ፣ እንደ ጆቫዊትነስ እንደ ሞርሞን እንደዚህ አይነት አስተማሪዎች አሉ። ሲኦል የሚባል ቦታ አለ። አንዳንዶች ባሉ ከወንጌል አማኞች ነን የሚሉ ስሜት ነው፣ እንደዛ ነው፣ ከኢየሩሳሌም ውጭ ያለ ቦታ ነው ገሃነም ማለት እንጂ የሆነ ሰው የሚቃጠልበት ቦታ የለም ብሎ የሚያስተምሩ አስተማሪዎች አሉ። ነገር ግን የሲኦል እሳት አለ፣ ዘላለማዊ ፍርድ አለ። ሰይጣን ሰዎችን በኃጢአት አደልቦ የሚልካቸው ወደዛ ነው። ወገኖች ሆይ፣ ያለ እግዚአብሔር ጸጋ ሰዎች ሲሞቱ ሰዎች ከጌታ ጋር ሳይታረቁ ሲሞቱ መጨረሻቸው ሲኦል ነው። ከዘላለም እስከ ዘላለም በሲኦል እሳት ይቃጠላሉ። በዘላለም በማይሞት ትል በማይጠፋ እሳት ይኮነናሉ። እግዚአብሔር ይፈርዳል። እግዚአብሔር ጻድቅ ነው እግዚአብሔር ቅዱስ አምላክ ነው። ሰው ሁሉ እንዲድን የእግዚአብሔር ፈቃድ ነው። ለዚህ ነው ዘሮቻችንን አድናቸው ምንለው፣ ቤተሰቦቻችንን አድናቸው ምንለው፣ ቤተሰቦችን አድንልኝ ብለን መንጸል፣ ሆነዛ ነው። ወገኖች ሆይ ስለዚህ ሲኦል የሚባል ቦታ አለ። በዘመኑ በጣም በሰለጠነ ስለ መነኮቶች ላይ የተሰረዘ ትምህርት ይመስላል። ከመድረኮቻችን የጠፋ ትምህርት ነው። እግዚአብሔር ይፈርዳል። ሲኦል እውነት ነው። ሲኦል አለ፣ ገሃነመ እሳት አለ። ቅዱሱ መጽሐፍ እንደሚናገረው በራእይ ምዕራፍ 2 ላይ ሄዳችሁ ስትመለከቱ በራእይ 14 ነው፣ በማቴዎስ 5፣ በማርቆስ 9 አካባቢ ላይ፣ ሉቃስ 16 ላይ በእነዚህ ስፍራዎች ሁሉ ስለ ሲኦል ጌታችን ኢየሱስ ክርስቶስ ከሌሎቹ አስተማሪዎች ይልቅ እንደ ጌታ ኢየሱስ የተናገረ የለም። ሲኦል ሬል ቦታ ሲኦል ሬል ነው። መንግስት ሰማት ሬል እንደሆነ ሲኦልም እውነተኛ ቦታ ነው። ይሄ የቀለለው እውነት እንዳይመስላችሁ ከዚህ ያዳንን ጌታ ስሙ የተባረከውን። ለዚህ እግዚአብሔር ይቆጣል። አዎ ይቆጣል ወገኖች። ሌላው ደግሞ እግዚአብሔር ሪደምቲቭ ራዝ አለው። ሪደምቲቭ ራዝ ማለት ማለት ነው የሚያድን ቁጣ። ይሄ በጌታችን ኢየሱስ ክርስቶስ ላይ የፈሰሰው ቁጣ የእግዚአብሔር ቁጣ በሹ ላይ ወረደ። ስለ እኛ የገላጋይ ቁጣ ነው፣ ላይ ወደቅበት። ኢየሱስ ክርስቶስ ህዝቡን ከኃጢአታቸው ለማዳን በመስቀል ላይ ሲሰቃይ ሲሞት የተገለጠው ያ ኤሎሄ ኤሎሄ ላማ ስብቅተኒ ብሎ የጮኸበት ጩኸት፣ አባቱ የተወው አባንደን እንደሚያደረገው የመሸለው ይሄ ቁጣ አብ የተለየው የመሰለው ያ ቁጣ እሱ ቁጣ ሬደምቲቭ ራስ ለማዳን ብሎ ያደረገው እግዚአብሔር ቁጣ ነው። በልጁ ላይ የጨከነው እኔን ለማዳን አንተን ለማዳን ነው። በአንደኛ ጴጥሮስ በገላትያ ምዕራፍ ሶስት ላይ ሄዳችሁ ብትመለከቱ ዮሐንስ 3 16 እንደምታውቀው ይህን ነው የሚናገረው በእሱ ያመነ ሁሉ በማ በኢየሱስ ክርስቶስ በእሱ ያመነ ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አለሙን እንዲሁ ወዷልና። ወልድ ስለኛ መከራ ሲቀበል ሪደምቲቭ ራስ ነው የተቀበለው። የመዋጀትን ቁጣ በላዩ ላይ ተቀበለ ሰዎችን ለማዳን እንጂ ስለራሱ በደል አይደለም። ነቢዩ ኢሳይያስ በምዕራፍ 53 ቁጥር 10 ላይ ይህን ነው የሚናገረው። አያችሁ፣ ስለ በደላችን ደቀቀ የሚለው በትክክለኛ የቋንቋ ትርጉም የእግዚአብሔር ቁጣ አደቀቀው፣ የእግዚአብሔር ፍርድ አደቀቀው። ይህን ነው የሚለው። በዚህ ምን ስለ በደል በመድቀቁ እግዚአብሔርን ደስ አሰኘው። በቃ የእግዚአብሔር ቁጣ ወረደበት። እኛ በሱ ቁስል ተፈወስን፣ የበደል ስርየት አገኘን። በሱ ቁስል ከአብ ጋር ታረቅን። በሱ ቁስል ተፈወስን ሲል የስጋችን በሽታ ብቻ አይደለም የሚናገረው ስፕሪቹዋል ሲክነሳችን አዳማዊ ኃጢአተኝነታችን፣ ከዛ ነው ነፃ የወጣ ነው። የእግዚአብሔር ቁጣ በሱ ላይ ወርዶ ሪደምቲቭ ራስ ነው የዳንበት። በክርስቶስ ኢየሱስ መመታት፣ በክርስቶስ ኢየሱስ መሰቃየት ማለት ነው። ስለዚህ ስለ እግዚአብሔር ቁጣ ስንነጋገር የእግዚአብሔር ቁጣ እንደ ሰው ቁጣ አይደለም። ሰልፊሽ ቁጣ አይደለም። የሰው ቁጣ ሰልፊሽ ነው። የሰው ቁጣ ለእኔ ይመቸኝ የሰው ቁጣ ለምን አልተመቸኝም? ለምን እንደዚህ ሆንኩኝ? ተነካሁኝ ሆኝ፣ ከዚህ ከኢጎ የሚወጣ ነው። እግዚአብሔር ቁጣ እንደሱ አይደለም። እግዚአብሔር ቁጣ ስለ ጽድቅ የሚነሳ ነው። ኃጢአትን የሚገስጽበት ኃጢአትን የሚቀጣበት ባህሪ ነው፣ የእግዚአብሔር ቁጣ የእግዚአብሔር ፍርድ። ለዚህ የእግዚአብሔር ቁጣ ክፋትን ሲያይ የሚንቀሳቀስ ነው። የእግዚአብሔር ቁጣ ኃጢአት ባለበት ክፋት ባለበት አመፅ ባለበት የእግዚአብሔርን ቁጣ ያስነሳል። ርኩሰት እግዚአብሔርን ቁጣ ያስነሳል። በረከት አክትቬት አያደርግም። ስለዚህ ነው ክርስቲያን ከእግዚአብሔር ቁጣ የዳንንን ወገኖች የቁጣ ልጆች ነበር ነው እንጂ እኛ አሁን የቁጣ ልጆች አይደለንም። በክርስቶስ ኢየሱስ የዳንን ሰዎች ነን። ስለዚህ ወደ ኃጢአት አድራሻ የሚወስድን ምንም ምክንያት የለን። ሌላ መጽሐፍ ቅዱስ ሲናገር እግዚአብሔር ለቁጣ ምን ያለ ነው ይላል፣ የዘገየ ነው ይላል። ወዲያውኑ አይደለም። ባየ ቁጥር ወዲያውኑ አይፈርድም። እንደ ሰው አይደለም። እኛ ብንሆን ሰው ኃጢአት ሲሰራ እዛው ሰው ቢገፋን እዛው እርምጃ የምንወስደው እግዚአብሔር ግን ደሱ አይደለም። አንዳንዴ እግዚአብሔር ይታይ ለቁጣው የዘገየ ነው ይላል። ክብር ለእግዚአብሔር። እግዚአብሔር ለቁጣ የዘገየ ነው። የእግዚአብሔር ቁጣ ደግሞ አሁንም በአንዳንድ ቦታዎች ላይ ተገልጦ ታያላችሁ። አሳልፈው በተሰጡ ሰዎች ላይ ይህን ባህሪያቸውን ትመለከታላችሁ። የእግዚአብሔር ቁጣ የሚከማች ነው በባህሪው ሌላው ተከማችቶ ተከማችቶ ተከማችቶ የአሞራውያን ጽዋ እስኪሞላ እግዚአብሔር እስራኤልን በግብፅ አስቀመጣቸው። ከዛ የአሞራውያን ጽዋ ታግሶ አመፃቸው፣ ክፋታቸው፣ ሂማን ሳክሪፋይሳቸው፣ ስንት አይነት ርኩሰታቸው ሲያበዙ እግዚአብሔር ከዚህ ምድር አስወጡልኝ ብሎ ኤክስኪውት እንዲያደርጉ ዲሲሽን እንዲያባርሩ ምድሪቱን እንዲያጸዱ ሙሴንና ያንን ህዝብ ከግብፅ ሲያወጣ ትመለከታላችሁ። ለዚህ እግዚአብሔር ቁጣ የመከማቸት ባህሪ ያለው ታገሰ ማለት አይቀጣም ማለት አይደለም። እግዚአብሔር ይታገሳል ይታገሳል። እግዚአብሔር ይፈርዳል። የእግዚአብሔር ቁጣ ቀን ይመጣል። ወገኖች ሆይ የእግዚአብሔር ቁጣ የሚመጣው በማን ላይ ነው? በሀጣን ላይ ነው። ብዙ ሰዎች ይናገራሉ። ምን ይላሉ? ለሀጣን የመጣ ለጻድቅ ይተርፈዋል። እሱ የእኛ ሀገር ተረት ነው። መጽሐፍ ቅዱስ ግን እንደሱ አስተምረንም። በእግዚአብሔር ቁጣ በሀጣን ላይ ነው የእግዚአብሔር ምሕረት በጻድቃን ላይ ነው። የእግዚአብሔር ምሕረት በክርስቶስ ኢየሱስ ባሉት ሰዎች ላይ ነው። ክብር ለእግዚአብሔር ይሁን።